ሁሉ ቲክቶክ ላይ መሰዳድ መታረቅ አዲስ ነው እንዴ? ኧረ እነዚህ አታስረጃቸው ትያቸው ውዴ። ማንም ያልሰራውን ቪዲዮ ነው እኮ ተጨይ፣ ሰርቻለሁ። ምን ምን አርጊ እንደሚሉኝ እኮ አላውቅም ነኝ። እኔንማ ሲወዱኝ ውዶቼ በቀን ደስ ይላቸዋል። ተንኮስ እኔን ማረግ ደስ ይላቸዋል። ሰላም አትፈልጉም፣ ማረግ እኔ ተንኮስ ማረግ ምኞታችሁ ነው አይደል? ሌላ ሰው አትናገሩ። እኔም ብቻ በቃ እየመጣ ጫና የምታደርሱብኝ ምን አባታችሁ አድርጊ ነው የምትሉኝ? የማችሁ እንዲሄድና ወሬ ከማውራት የለቀኩትን ቪዲዮ ሄድ ቤታ ድምፅ አቶኝም ቤተ ድምፅ ኪታነቅ መድኃኒዓለም ድምፅህን ያንቀው። እዚህ ኮመንት ላይ ምንም ነገር ሳታይ ትመጣና ሰውን ለመተቸት ለሰው ጥላቻ ቶሎ ለመናገር ትሄዳለግ

እና ይመጡና ጋይስ ልክ ይመጡና ድምፅ ሁኝ በእኔ ፔጅ መስሎኝ፣ እኮ አሁኑ ገና አሁን ከመልቀቄ ዘጠና አንድ ሺህ ሰው ያየው። እኔ ሁኝ ሊመጡ ድንጃ፣ እናንተ ነግራችሁ አይደለም ራሴ ህሊና እኔ ሆን ኳሉን ሁላችሁ። ምንም የሚጠቀመው የእውነት ካወራ ማለት ነው። እኔ አንድ ተራ ቤታ፣ አንድ ተራ ግለሰብ ሆን ኳሉንኩኝ። የአማራን ህዝብ አላድነው አልለውጠው ህሊና ሁሉም ነገር ህሊና ፈቅዶ የምታደርጉት ነገር ነው። ደስ የሚለው ውስጣችሁ ተሰምቷችሁ ህሊናችሁን ፈቅዶ የምታደርጉት ነገር እንጂ ካንኳን ሰው ይወቅሰኛል፣ ሰው ያዝንብኛል፣ ወይ ፎሎ አጣለው፣ ወይ ሰው ይርቀኛል ብላችሁ አይደለም። ህሊና የሚፈቅደውን ነገር ነው እኔ የማደርገው። እናንተ ስላላችሁኝ አይደለም ድምፅ መሆነው። እናንተ ስላላላችሁኝ አይደለም ድምፅ መሆነው። ውስጤ የፈቀደውን ህሊና የፈቀደውን ነገር ነው የማደርገው። ተረዳችሁኝ? ማንም ስላላለ ማንም ተነስቶ ጌም ትጫ የፈለገ ሰው ቢል ህሊናዬ ምን ያዘኛል፣ ምለው ጭንቅላቴ ምን ያዘኛል? ቤታ የተደረገው ነገር አግባብ ነው ትክክል ነው አይደለም እኮ ምን ማድረግ አለብሽ ብዬ ህሊናዬን ጠይቄ ነው እንጂ የማደርገው እናንተን ጠብቄ፣ እናንተ እንዳታስኑብኝ ብዬ ድምፅ ልሁን አልሁን አልልም። በነገራችን ላይ እናንተ ሳትሉኝ ነው ህሊናዬ ተሰምቶኝ እናንተ የማታደርጉትን እኔ የምታችሁ ድምፁኛ ስንት ሰው አላረ? እንዲ ያልሆነ ስንት ሰው ያልሆነ አላረ? እንዲ አመዳም እኔን ሲሆን ትመጣላችሁ። ጠይቋ ከኔ ጋር ቀን ከሌሊት የሚሰዳደቡት የምታሽቃብጡላቸውን ደግሞ ሁኝ የሚሉት እኮ ነገር ነው የሚሆ የሚገርመኝ እንደ በእርስ በርስ በተስማሙ እና በተዋደዱ ቀን ከሌሊት እንዳያለ ጠላት የተረጋግጡ ሰው ልጅ ለራሱ ለህሊናው ሲል ያድርግ እንጂ ለሰው ብላችሁ አታድርጉ። ምንም ነገር የትም አያዘልቃችሁ። ቀንና ጊዜ ጠብቆ በሰራችሁ ልክ ትዋረዳላችሁ። ለህሊናችሁ ህሊናችሁ የሚፈቅደውን ነገር የሚሰማችሁ ነገር አድርጉ። እኔ ይህንን ሳረግ ወይኔ ሰው ሊጠላኝ ይችላል ወደ ፖለቲካ ቤት ታተመለሰች ሊለኝ ይችላል። ቆይ እስኪ ፎሎ እንዳያነሱብኝ፣ ወይ ቪዩዌክ እንዳይቀንስ፣ ላይቭ ላይ ሰው እንዳይመጣ ብዬ አይደለም። አይነዋቋለሁ ግን ውስጤ ምንድን ነው የሚያስበው? ቤታ ብሄር አልሰደብሽም። የማንንም ብሄር የማንንም ብሄር አላንቋሸሽም። ለህዝብሽ ግን ማንም ለራሱ ሰው ለሚሆነው ለህዝብሽ ድምፅ መሆን አለብሽ። እህትሽ ባልሆነ አጸያፊ ነገር ተሰውታለች። ድምጽ መሆን አለብሽ ብዬ ህሊናዬን ጠይቄ ወቅሼ እንጂ እናንተን ወይኔ እንትና ሊሰድበኝ ነው እንዴ? ተነፉ ነው የምላችሁ፣ ህሊናችሁን ጠይቁት። ኤኒወይ እራሴን አታሳብዱኝ፣ እሺ ውዶቼ፣ እራሴን አታሳብዱኝ። ወይ ለእራሴ ጭቆላሴ ዝክራ ምሳሌ ራሴ ነ በቃ ቴንኪ ዩ ነፍስሽን መከተል ያስ ነፍሳ ነፍሳችሁን መከተል ያለባችሁ፣ ነፍሳችሁ ውስጣችሁ ምን ያዛችኋል። ወይኒ ምናምን አንድ ላይ እንደ እንትን አቱ ነው። አሁን ክፉ ነገር መናገር ስለማልፈለግ ይቀር እ እና ሌሎችም ብሄሮች የሚረዱ ይመስለኛል። እኔ አሁን አንድ የኦሮሞ ልጅ ተነስቶ በኦሮሞ አካባቢ ሰው ሞተ አረፈ፣ ቤት ለምን አባህልክ፣ እንዴት አልክ ብዬ አልትከራከረውም። በቃ ለራሱ ወገን ያለው ግን የሰውን ብሄር እያንቋሸሸ ከሆነ ለምን ብዬ ጥያቄ ትጠይቃላችሁ። ከዚያ በተረፈ ተጋሮዎችም ተነስተው የራሳቸውን ለብሔራቸው፣ ለማንነታቸው ድምጽ ቢሆኑ ለምን ብዬ ነው ያልከራከርም። በእርግጠኝነት ሌሎቹ የሚከታተሉኝ ሰዎች፣ ሌላ ብሄር ተከታዮች ለምን ብለው እንደማይጠይቁ ተስፋ አደርጋለሁ። ለምን ማንንም ትንሳልል ለእህታችሁ ድምጽ ነው የምትሆኑት። ና እንነው እኔ ማስበው ምንም አትወዱኝም። አሽቃባጭ ስለምን ወድሽ ነው ስለምትወደኝ፣ ሙልጭ እያርቅ እየሰደብ ሰድቦ ለሰዳቢ እየሰጠ ነው የምትወደኝ። የሚወድማ ሰው ትግስት ይኖራል። የሚወድማ ሰው በፍቅር ይጠይቃል። የሚወድማ ሰው በውስጥ መቶ ይቆጣል። መውደድ ማለት ለእናንተ ምንድን ነው? ትርጉሙን ታቁታላችሁ? መውደድ ማለት በላይ በላይ ወድሻለ ወድሻለሁ ማለት አይደለም። መውደድ ማለት የውስጣችሁ መውደድ ነው። የውስጥ ሞደርን የውስጥ ሞደርን ማለት ደግሞ እኔ ጥፋት ሳጠፋ በውስጥ መታችሁ መቆጣ፣ መገሰጽ፣ መስደብ፣ መናገር። እኔ አሁን ያቺ ፊንገርን ድሮ ትሰድበኛ ላይ በውስጥ መጣ ትላለች። ቢገባት ኖሮ ለጠላት አሳልፌ ላለመስጠት ለመስጠት ነው ስህተቷን በውስጥ ስነግራት የነበረው በሰዓቱ ማለት ነው። እሷ ቆረቆራም ስለሆነች እና ድንባዣን ቢጤ ስለሆነች እንጂ በውስጥ ሄጄ ምቆጣት፣ ምሰድባ፣ ምናገራት ስታጠፋ እንዲህ ነው ሰድቦ ለሰዳ ቢያት ቁጦ ለአጥቂ ላለመስጠት ነው። እኔ ለራሷ ጥፋቷን ምሶሪ ማማይክ ምዝግብሽን ስ ለራሷ ጥፋቷን ስነግራት የነበረው ማለት ነው። ቢገባት እሷም አይገባትና አይገባት መታ ትሰርበኛ ላ በውስጥ አንቋሸኝ በውጭ መዋረድን የለመዱት የለም። ቆይ ምግብ ምሳ ልስጣት አሰርችላታለሁኝ እና ያንን ነው የማደርገው። የሚወድ ሰው አንቺ ቀማላም ቦርኮ ተዘብዝፈሽ ትቀመጫለሽ፣ ለህዝብሽ ድምጽ አትሆኝም ከማለት ቤታዬ፣ ዛሬ የተፈጠረውን አማራ ክልል ላይ ሰምተሻል። እባክሽን ለእህታችን ድምጽ ሆኝ። ያያችሁ ይገዛል የሰው ልጅ ትክክላቸው እኮ ብላችሁ ካልሆንኩኝ እንኳን ለመሆን ያነሳሰኛል። መተገን አንቺ በቃ እዚህ ተዘብዝፈሽ ተቀምጠሽ ትያለሽ፣ ገንዘብ ትለቅበል፣ ለህዝብ አታስቢ፣ ደንቆሮ ድምጽ አትሆኝ፣ እንዲህ ስትል ባል ደሜ ነው የሚፈላው። በቃ ምን አባቱ ማን ስለሆነ ነው እሱ የሚለኝ? እሱ ሆኗል ብዬ ላይክ ንዴት ውስጥ ትገባላችሁ። ከዛ ሁሉ ግን የሰው ልጅ በፍቅር ማሸነፍ ትችላላችሁ። እኔ ማንም ሰው በፍቅር ያሸንፈኛል። ጉልበትን በጉልበት ግን ማንም እኔም እናንተን ማሸነፍ አልችልም። እናንተ ምንም ማሸነፍ አትችሉም። እሺ ውዶቼ፣ በጉልበት መቼም ማሸነፍ አትችሉም። መቼም በቃ እኔም እናንተ እኮ ማሸነፍ አልችልም። በቃ በጉልበት ማንም ማንንም አያሸንፍም። በፍቅር ግን ሰው ልጅ መግዛት ትችላላችሁ። ስተ ቤታ ለምን ይናረግሽ በጥያቄ እንዴ እርግጥ ታርገኝ ድምጹኝ እርግጥ ታርገኝ። እንዴት ይሆናል? መከራ መከራ ውስጥ እኮ ከተቱን። አይዞሽ፣ አይዞሽ፣ አይዞሽ፣ አይዞሽ፣ አይዞሽ። እግሯ ተሰብሯል። አንቺማ ምን አለብሽ? እግርሽን ሰብረሽ ሁለት ሺህ ዶላር ነው። ሁለት ሺህ ዶላር፣ ሁለት ሺህ ዶላር ተይኝ እንግሯን አሁን ቀጣይ ሳምንትን ነው እንትን ነው የምናስደርግላት። አንቺ ምን አለብሽ? በቃ ትደጋግሙት ትደጋግሙት። በቃ ወዶች አትደጋግሙት። ምግብ እንስጣት። አንዴ በማርያም ስላመማት ልስጣት። ቆይ ጌም ምናምን እንጫወታለን። ችግር የለው። ከጌም በኋላ እንሄድበታለን። እሱን አጀንዳ አትሰሙም እንዴ? ከጌም በኋላ እሱን አጀንዳ እንሄድበታለን፣ እናወራበታለን

ኢትዮጵያ ቢሆን እናቴ፣ አንድ እግሯን ሁሉ ነው የምትጨምሩትኝ። አንድ እግሯን የውሻ ቁስል ያርግላት ለውሻ ይባላል። እንዲ ደግሞ ትነበ ትነበ፣ አንቺም ጭራሽ ባሰብሽ። ጭራሽ የውሻ ቁስል ያርግላት ለውሻ? ለሰው እኮ ነው የሚባለው። ለሰው እኮ ነው የውሻ ቁስል ያርግላቸው ይባላል። ዛሬ ሌላ ሰው መሰልኩኝ፣ ሰራዊት አምላክ ያለ ዳዲ ሌላ ሰው አልመሰልኩም። ጋይ ጸጉሪ ወይኔ አሙቱ ምን ነው እናቴ፣ እናንተ የአስራ ሶስት ዓመት ልጅ ቤታ ቤትሽን አታዘቸው። ምን አየሽ? ቆሻሻ ውዴ ትናንትና ወደ ቤት ምን አየሽ? በረሮ አየሽ? የባለሽን ቋንጣ ካልሲ አየሽ? ምን አየሽ? ውዴ አታጸጅም ማለት ነው። ምን ልትይ አበቃሽ? እና እኔ ሳራ ጸዳ ለእናንተ ካሜራ ገልብጬ ሳሳይ ማለት ነው ውዴ፣ ካሜራ ገልብጬ ውዴ እናንተን እያወቅኳችሁ እዚህ ቲክቶክ ላይ ስንት ዓመት አብረን ኖረን ማለት ነው። ቆሻሻ እያለ እኔ ገልብጬ ስልክ ላሳይሽ። መሀይም ደንበኛ ቆዳ መሀይም አይኖ ነጭ ላይት ውስጥ ስላደረገ ነው። ጻፈ ይባካሽ ነጭ አይገርማኝ ነው እኮ እኔ እኔ ቤታ ቲክቶክ እያወቁት አመሉን ባህሪያቸውን እያወቁት ቆሻሻ ሆኖ ከዛ ቆዳ ቆረቆንዳ ላንቺ ገልብጭ ያሳይ። መሀይም ነሽ ወዲ ደንቆሮ መሀይም ነሽ። ጌታ ምስክሬ ነው። ምንጣፉን እንዳትይ ምንጣፉን ራሱ ከገዛውት ራሱ ሳምንት አይሆንም፣ ሄቨን ሳምንት አይሆነውም ሄቨን። ያኛው ምንጣፍ አበላሽ ታቢ ማለት ነው። ቁጭ በይ። እውነቴን እኮ ነው። አሜን፣ አልፈልግም። ፀጉሬ እንደዚህ አይሮንክ ልጁ መሰሉ። እኔ ደግሞ አልፈልግም፣ ይህንን አልፈልገውም። ዛሬ ፀጉሬን ስለምታጠብ ነው፣ ፀጉሬን የምታጠብበት ቀን ስለሆነ ነው። እንትን ያልኩትኝ የፈታውት አልፈታም አልፈልግም። እንግዲህ ብስ በጣም የሆነ እንሽላሊት የመሰልት ምን አልከኛል። ሀቂ አንቺ አውሪ ቤት ሽንከፍተሽ ውዴ። አንቺ ለም ቤት ሽንከፍተሽ አታወሪ። አንቺ ቤት ሽንከፍተሽ ለምን አታወሪ? ሀቂ የአንቺ ቤት ምን ነው? ቦታ የለውም ውዴ፣ ሞልቷል። ላይቭሽ ላይ ሰው መግባት አይችልም። ቤትሽን ክፍት አድርጊና ሰው እንኳን ባይመጣ ከግድግዳ ጋር ወሬ ውዴ። እሺ እኔ አወራው አላወራው ምን ለውጣለሁ? ደንቆሮ፣ ድግምታም፣ ዳፍንታም፣ አለሌ፣ የሴት አለሌ ገይጽ፣ እግዚአብሔርን እናንተ እኮ የሚጽፉትን እኮ ነው የሚጽፉት እኮ ነው የሚገርመኝ። እኮ ወዶች ሁሉን አስተያየት ያ የናሁሰናይ ፎቶ ይከለል ይከለል። እኔ ቤቴ ውስጥ አየዋለሁ። አንቺ ለአንቺ እንድታየው ነው ፎቶ ያ ናሁሰናይ። ሁሉም መጠየቅ የምትፈልጉ ይከለል። እንኳን ተከለለ፣ ዳፍንታም። እንዴ ሁሉን ነገር አስተያየት መስጠት ትፈልጋላችሁ። በቃሽ፣ ተከለለ። ምን ሆነ? ወደቀ ፎቶ ተጣለ፣ ተቆረጠ፣ ተቀደደ? ውጭ ቆሻሻ ላይ ጣልኩት? ቤቴ ውስጥ በንጽና ተቀምጧል አይደል? ምንድነው? ምን አሁን ስለተከለለ ምን በዚህ አጀንዳ ልታመጪ? የናው ሰናይን ፎቶ ከለለች ብለሽ ደግሞ አጀንዳ ሳምንቱ ሙሉ ልታለቅሽ? አሁን ለውሻ እርዳታ ያስፈልጋታል፣ አንቺ ደነዝ። እኔም እኔን ዝም ብለሽ ከምትጨቃጨቅኝ ይሄን ይሄን የምትዩ መማርን ጥሩልኝ ውሻዬ። ሃይማኖት መረጃ አለ ማርያምን፣ መረጃ ሳያሉ ከነ መረጃ 2000 ዶላር ነው ለውሻ ይጠየቃት፣ እግሯ ተሰብሮ ይሄው ያስነሳሁት ኤክስሬ ሁሉ ነገር አለ። እመቤቴ 2000 ዶላር ነው ያለው። መማረን ጥሩልኝና በቤቷ ይሰብሰብልኝ ለውሻ ብሮት። እዝው ማ ይበላኛል ይነሳብኛል? ወይ አቢባ ቤቷ ያንዳቸው ቤት ለውሻ ይሰብሰብላት። እግዚአብሔር ልቤ ነው የተሰበረው። እግዚአብሔር በዛሬ ጠዋት ለውሻ ኢትዮጵያ እኮ ቢሆን በኮብልስቶን ሁለተኛውን ደግመን ማለት ነው። በእጃቸው እንዲራመዱ እኮ ነው የምናደርገው። ረጉቴ በስመ አረቅ አንዴ ነው ውዶቼ፣ እርዳታ አልኩትኝ ከእናንተ አፍ ከምገባ እኔ ራሴ ራሱ ተደፍቼ በምከብለው ይሻላል ሄበን ነው ነው ማማ አሞሻል ብዬ ምተውሽ እንዳይመስል፣ ኤሌክትሪክ ስታኝ ኪ ግን ድምፁኝን እስኪ ድምፅ ከመሆን ከማለትሽ በፊት ፔጁን ያቦናትሽ መጥፎ ነገር ተሳድቤ ነበር። ጌታዊ ሆዴን ያዝ አፌን ያዝልኝ፣ አምላኪ አምላኪ ያዝልኝ። ያረ እነዚህ ስራ አምላኬ፣ ይሄ ሁሉ ጌም እየተጫወቱ ሰው የራሱን የግል ወር እያወራ እኔ ቤታ ላይ ነው ሊበሉ የሚነሱት። ረኔ አምላኪ ያዘልኝ፣ ክፉ ነገር ካፌ ወጥቶ ነበር። ስማ ይ ካፌ ክፉ ነገር ወጥቶ ነበር። የተውኩትን ተዋት፣ ተዋት። ድምፁ ድምፅሽ፣ ልሳንሽ፣ እንጥልሽ ይበጠስ። አቦ የእንጥልሽ አንቴና ይበጠስ። ድምፅ፣ ድምፅ እንዲ እንደ መዳን ያለም ጉሮሮሽ በጥሶ ይጣልልሽ። ምንም እኮ በቃ እኮ ምንም እኮ አያዩም እኮ። እነሱ ብቻ ድምፆኝ፣ እነሱ ብቻ አዋቂ፣ እነሱ ብቻ ሀሳቢ። ከዛ ሲታዩ ፌክ አካውንት እህ ቂጧን ያም ባንጋሊውም ሱዳኒውም ብሄር ብሄረሰቡ ሚለጠልጣታል። ኢትዮጵያ ገብታ ትወጣለች። እንደ ልቦ እንደፈለገ ትሆናለች። ትበጣላ አጀንዳ እናንተ ትታገላለች። ቆሮ ቆራ መድኃኔዓለም ብሬንሽን ያፍርሰው። ምን እንደምላቸው እነዚህ ሰዎች እኳ አላውቅም እኮ እግዚአብሔር። እንግዲህ እስኪ ተመልከቱ እኮ ፔጅን ገብቶ ዩ ምን አይሉ አንድ ሰው የሆነ ሰው ስቶሪ አረገ ስቶሪ፣ እንደ ትልቅ ነገር ማነው እንትና ቤት ደጋግሞ ደጋግሞ እንደ ድንገት ሚኪ ቤት ምናምን ገብቼ ነበር ማለት ነው ከፖሰት ኩባላዊቻቸው ገብቼ እንትና በቃ እንደ ትልቅ ነገር ልክ የዓለም መሪ ያደረገ ነው ይመስል እንትና ስቶሪ አረገ ስቶሪ ስላረገች ቼታችን ትመለሳለን። እኔን ግን እንዲህ ጉሮሬሬ ነው የምትደርሱት፣ ፉክክር ነው በቃ። እድሜ ልካችሁን የሰው ሞት ሰውን በፉክክር የምትመልሱ ነው። እዚህ ተጣልተን ኮፒ በልብስ በምን እያላችሁ ኮፒ በባህል ልብስ አይቀር የምትጣሉ ደንቆሮች። ጭራሽ ደግሞ በሰው ሞት ኮፒ ምንድን ነው እንትን ትላላችሁ፣ ትወዳደራላችሁ። እንደው ምን ጉርናችሁ እናንተስ ረ እናንተ ለምዳን ያለምን የሰጠሁት እናንተ ጨቀቀታሞች። እናንተ ለምዳን ያለምን የሰጠሁት ረኔ ወዲያ

ጽሁፉ ናም ፎንቴን ምንትንበሉ ማተብሻ አትበሉኝ። በቃ አትጠይቁኝ፣ ምንም ጥያቄ አትጠይቁኝ። ደህና መልስ ዛሬ አንመልስላችሁ፣ አትጠይቁኝ፣ ተውኝ። ቤታ ማታ አድረሻል፣ ቤታ ሰላም ነሽ፣ ቤታ ቤተሰብ ሰላም ነው፣ ቤታ አንቺ እንደነሽ። ይሄን አትጠይቁም፣ እንትንሽ እንዲሆኑ መልክሽ እንደዚህ ሆኖ ፀጉርሽ እንዲሆኑ ነተሽ፣ አፈንድደሽ፣ ተቆርጠሽ፣ ተቀንጥረሽ ትላላችሁ ተቀንጥረል ምንድን ነው እማትጠይቁ? ጉድ የለም። ስለ መስቀሌ ስንት ቀን የማብራራው? ያው ስታበል ለብሰው የማያውቁት የኔ መስቀል ተበጠሰስል ለብሰውላችኋል። እንኳን ደስ ያላችሁ፣ አጣጥሙ። ያንን በቀተውኝ። እኔን አይገባቸውም። ስቴ ነው የምነግራቸው። ያው መስቀል ለብሰው የማያውቁ ሰው የኔ ተበጠሰስል አንገታቸው ላይ ያልነበረ ማተብ ለብሰውላችኋል አለ። እልልልል እያላችሁ አመስግኑ። እኔን ተፋቱኝ። በስመ አብ ወመንፈስ ቅዱስ ነገርኳቸው። ጋይስ መስቀሌ ክሩ እያዩ እኮ ነው፣ ላይ ብለኩ ክሩ አጠራ። ልታረቅበት ባባ ዜዛ ልታረቅበት በክሩ ምን ላ- ክሩ ተበጠሰ። እኔ ክር ረጅም ጊዜ አንገቴ ላይ ስለማድረግ እየተከረከረ እየተከረከረ ይበጠ እዚህ ደረሰ። ምን ላድርገው? አልቆ አጠራ ላይ ስለዚ ከኢትዮጵያ ሰዎች ያመጣሉ። ከጎንደር መስቀል ይመጣል የሚያመጣ የሚያመጣ ሰው አለ። ለራሱ ስለሚያመጣ ለእኔ ደግሞ ይሰጠኛል። እስኪ ደርስ ድረስ እንኳን ተግማማ፣ መውጣት ነው የራስሽ ገላ ነው ለሚሸትሽ ይራስሽ፣ ራሴ ስለምትገሚ ነው፣ ታጠቢ። እንኳን ተግማማ ያልተግማማ በሚሄድ ማናባሽ አስገደደሽ? ቁጭ ብለሽ እንድታይኝ ተቸገርሽ እንዴ ተቸገርሽ? እዚህ ቤት ቁጭ ብለሽ እንድታይኝ አስቀመጥኩሽ? ማናባሽ አስገደደሽ? መውጣት ነው ከሰለቸሽ፣ መውጣት ከመረረሽ፣ መውጣት ካስጠላሁሽ፣ መውጣት ብሎክ ማድረግ ቤቴን ያለሹ ኮመንት ገጻሽ። መልስ መመለስ ካለብኝ እመልሳለሁ። ጅራሬ ወንበዴ ወዛደር እንዴ ነገርኳቸው መቶ ጊዜ ማህተቤ ተመትሆኑ ተረጋጉ። እስኪመጣ ኢቭን እንኳን ኮማ ኦኬ ማህተቧ እንኳን ቢንበጥስ፣ እስቲ የብር ማህተብ ለብሳለች እንኳን እንኳ አትሉ። እማሚን ማህተብ አልኩኝ መስቀል ለብሳለች እንኳን አትሉ። መስቀል ስለሌለኝ ብቻ ግራ ቢገባኝ ይህን መስቀል አረኩኝ። ተረጋጉ ይላ እስኪ በጣም ከአንዘረዘራችሁ የኔ መስቀል መበጠሱ እንዲ ከአንዘረዘራችሁ፣ እስኪ ላኩልኝ አድራሻ እልክላችኋለሁ። እስኪ ላኩልኝ አድራሻ እኔም አልከው ሰው የለ እልክላችኋለሁ። እነዚህ ናቸው እኮ ጋይስ። ዛሬ የተናደሻል ቤታ? አዎ፣ ለምን አልናደድ? ለአንዱ ሻ ለአንዱ አንዱ ሻ ከንትን ላይ ብቻ ስለተሰበረች ለእራሴ እኔ በጣም ነው የተናደርኩት ማርያም አይረዱም ሰው እዚህ መጥ ነውሳቸው ኒወይስ፣ ፍሩቱን ላምጣ። እንዴ አሁን ፍሩቱን ዛ እየበላን ብንጨቃጨቅ ይሻለኛል። ከነዚህ ጋር እህልም አልበላሁ። ሌሌ ትናንትና ራሱ ማታ ላይን የበላሁት የነ ዲቦራ ጭቅጭቅ ላይ ራሱ የዛ ጊዜ ነው። ከዛ ጊዜ በፊት ያ የበላሁት። በቃ ፍሩቱን እየበላን እዛ እንጨቃጨቅ። ትናንትና አልነበራችሁም? እሺ አይ ደግሞ ሌላ ቪዲዮ ከለቀቅኩ ወይ ነገር ነው ይቅርብኝ። አዎ ይሻላል። ማይናገሩን እዛኛው ክፍል እሺ፣ እንሂድ። እዛኛው ክፍል እንሂድ ውዶቼ። በጊዜ መግባት ነበረብኝ። አጼ ዘርዓያዕቆብ አጼ ዘርዓያዕቆብ ብለው ድንጋይ ዛሬ ከላይ ቢወጣ፣ በቃ ምን ታስባላችሁ ከላይ